ያት መሰሪያ አይደለችም። መሰሪያ ጉቺ ተቀላቅሎባት ነው። ጉቺ ሰላም፣ እኔ አዳማ ኦርፍ ልጅ ኮይቦሊ ቀበሌ አስር እንዴ ዳሌ ገቢ ልታረገኝ ነው። እንደ ብልጽግናን እየተቀበለ አዳማ ልጆች ባይዘወይ በጣም ናቸው። እችንም በጣም የኦሮሞ ነገር አለባት። ፓስተር ሰላምን አትመናት፣ የኛ ናት። ግን እኔ አሁን

እንጀራ ገመዱን የበጠስኩለት ለምን አይሆንምራቸው? እኔውም ቤታዮን ኤቭሪ ታይም አንድ ኦርቶዶክስ ሰው ሲገባ እኔ ሙሉ እንትን ነው የምረክተው። ጳጳሱን የገባውን ጳጳስ ፎቶን ስናወራ ቤታዮው ጋር የምጠፋብን ነገር ወዳ ቲክታክ ላይ የሚገባ ስ ምን አባቱ ያደርጋል? ቤተክርስቲያን አይቀመጥም። ሰላም የኔ ችግር የምለ ታውቃለሽ ቤታዮው

ሁለት ሺህ ስምንት እንዴት ነው ፎቶ ልለጥፍ የምችለው? ፓስተር ዮዳብ እንደ ዮዳብ አታርጉም ልትለሉ እንደ እኔም አሮጊት ነኝ ይከፋኝ። ዳልቻ ምንድን ነው?

ግን ለምን ከቤታዮ ጋር ሰላም ፈጥራችሁ? ሴጋው አስተቀቀቀ ነው ነው፣ ሴጋው ሴጋውን። እኔ አሁን አንዳንዴ ላሻ ብላንካ አልፋታለሁ ሲሳደብ። ሴት ናት፣ ቆንጅዬ ናት፣ ደግሞ ደንቆሮ እንትን እኮ አሁን ታውቃለህ፣ ስለሆነ መንፈስ ቅዱስም አብሮት ስላለ ከባድ ይሆናል። ከባድ ነው ከሱ ጋር መጣላት። ይዞርብህ አለ። ቤተ ክርስቲያን ቆሞ ነው የሚዞር ሰውየው። ስማ፣ እቺ ቀጭሌ የምትባል ታውቃለህ አለ። በኮቪድ ጊዜ ሞዴሷን አውጥታ ማስክ ያደረገች ደንቆራለች። እቺ አሁን የቤታዮን ፎቶ አድርጋ ትዞራለች። ስላዱን አድርገዋታል። ኦርቶዶክስ ተዋህዶ ታውቃለህ፣ ስላዱን ይወዳሉ። ቤታዮ ስላዱን አድርገዋታል። ማቆም አለባቸው። ቄሱ ገብቶ ታውቃለህ የሆነ ጳጳስ ገባ። ስድስት ሰባት ሰው ነው የገባው አ ስምንት ሰው ሰባቱ የቤታየውን ፎቶ አድርጓል። ጳጳሱ ከላይ ቁጭ ብሎ ያስተምራል። ቅዱስ ጳጳሱ የቤታየውን ፎቶ አድርጎ ገባ። አንተ ያበደ ጳጳሱ አላደርግም። ጳጳሱ አላደርግም ገባ። ጳጳሱ ትቀበላችን ትመጣ ኮፕሊንግ አጎረሳ እንድ አንዱ ዮኒሴጋ ጋ የልደታ ሰፈር ልጅ፣ የአራዳ ልጅ ምናምን፣ የአራዳ ልጅ ብትሆኑማ ጠርገን ኦሮሚያ ኮንዶሚኒየም ከየፈቼ ባላስገባናችሁ ጣራ አርገን ከአዲስ አበባ ባላሰጣናችሁ ሰገቴዎች። አራዳማ ኦሮሞ ነው። ከፈለገ ቀለም ይቀባል፣ ከፈለገ ሆነ፣ ከፈለገ ከካዛንችስ ጭኖ አውጥቶ

ምንላ ብላንትየሆዳ ለቶማ አብረሽ መሄድ አለብሽ። ሰላም የኔ ሰላም ሰላም፣ ከምር ቤት ስታየኝ ነው። አንድ ነገር ልንገርሽ፣ ችግሩ ኤርትራች ከትግሬዎች ከኦሮሞዎች ጋር ያለሁት እና የደቡብ ደግሞ ደግሞ ላለፈው ሀያ ዓመት ደግሞ በፕሮቴስታንት አለማር እኔ አማራ አማራ ነ በእናቴም በአባቴም ድብር ያልኩኝ አማራ ነ። ግን ለእኔ አማራ ምንድን ነው ብለሽ ጠይቄ፣ ደማዊ ማንነት ምንድን ነው ካልሽ ችግር ሊመጣ ነው። በእኔ እምነት ደማዊ ማንነት ኦሮሞ የለም፣ ደማዊ ማንነት አማራ የለምለም አስረዳ ከፈለግሽ አምጪ የፕሮፌሰር በይ ምናምን አምጪ ቁጭ አድርገሽ የለም። ደማዊ ትግራይ ደማዊ ኦሮሞ የለም፣ ደማዊ ምናምን የሚባል የለም። አማራ የሚባለው በቅርብ ጊዜ የመጣ ነው። ኦሮሞ የሚባለው በቅርብ ጊዜ አገር ውስጥ እያለ ስማ ፓስተር እዮዳብ አንተ አገር ውስጥ እያለ መኪና እንደዚህ ቤት ውስጥ ያድር ነበር? እንኳን መኪና ሰው ቤት ውስጥ ያድርም ነበር። በፈረቃ ነበር እኮ። ምን ተኛ ሆኛ ታውቃለህ? ከከብት ጋር እኮ የኔም ቤት ውስጥ እንዳይወዳልቸ እንደዚህ አይነት ቤት ቅድም ጆከር በጦም እንዳልታቃለ የእሱ ቤት አለም ከሆነ አማራ ነጥቆ ወስዶ ነው። አቤት አቤት አቤት! ይህማ የዝናሽ ቤት መሆን አለበት። እንደዚህ ማ ይሄ ቤት የራሴ ቤት ሄዳለች አሁን አሳስንም እንዳለች ያምራል። በእነዚህ አይነት ኑሮ እየኖር እኔ ለኦሮሞ ብዬ ነ ከፍየል ጠባቂ ጋር ምን ሆነሃል? እኔ እኮ ከነዚህ ጋር አንተ ምን ሆነሃል? አንቺ እኔ እኮ ወጣ ስለ እኮ የእሱ ቤት እንደሆነ የማውቀው ከሰራተኛ ውጭ ምናምን ምናምን ምግብ ይመጣለታል። ምናምን ማንም የለም የሚጫጫ። አዲስ ደግሞ ሌላ ቀየርክ፣ ተሸለምኩ እንደ አዲስ። አሁንም እኛም በመስደብ ላይ ተሸለምኩ። ከዛ ደሩ ብና ያምራል አንተ። የኔ ግቢ እንኳን እንደዚህ አያምርም። ታውቃለህ አሜሪካ የአንድነት እየታጠበ እኮ ነው እየታጠበ። አንተ መሬቱ እንዴት ያምራል! እንደዛ ነው የማሰራት የምፈልገው። እዚህ ሀገር እኮ እንደዚህ እኮ በጣም ሬር እኮ ነው። እንደዚህ ያምራል በጣም። አይ የአርባ ሚሊዮን ብር ነው። ችግሩ እነ ዳርቻ ብቻ ነው የበለጸጉት። ሌላው ጋር ስትሄድ ደግሞ አፈሩ፣ ሌላው ዝም ብሎ ነው ያለች። አንተ ዳርቻ ግን አንዳንድ ጊዜ ግን ብልጽግና እራሱ ወስዶ መምከር አለበት። አንተ ሰርተህ ያመጣኸውን እንዴት እኔ ነው የሚፈቅዱልህ? እንደዚህ አብሽቅ ተብለሃል እንዴ? እንደዚህ ዓይነት ቤት እኮ ሰባት ነው ያለን ኢትዮጵያ ውስጥ አዲስ አበባ ውስጥ፣ አረት ታውቃለህ። በአገራ ወንዴን እኮ ታቋለን ብሎ ተራ ሰው አይደለም። እኔ አይደለም ቡኖ በደል ያ ቡኖ በደል ያለቀሰ ነው። ኔ ይለኝ ቡኖ በደል አለ እንደዚህ አሁን በጣም ግን እንዳለች ምን አለ ለቡኖ በደል የሆን ነገር ብታስይ እሱ እኮ ኩሽና ምትመስል ነው። ሀዋሳ ቤት ተወል ቡኖ በደል ቴዲ ሀዋሳ ቤት ሲገባ መብራት አብራ ይበላት ኩራዝ ያብራል።

የሚሰራው ፖለቲካ እናንተ የምትሰራው ፖለቲካ ምንድን ነው ልዩነቱ? ይጠምቃል ክርስትና። እኛ አዳዲስ ሰዎች ነን። እንዳለቻ በጣም ብዙ ጊዜ ሰርቷል። ገብተዋል አይደል? ዳለቻ በጣም ረጅም ጊዜ ነው የሰራ ገባ ነበር ትደርስበታለህ። ብቻ እንደሆነ በቃ አንድር ከበር በአማራ እየላከ ያስጨፈጭፋቸዋል። ዳንቻ ሳብስብልን፣ እኔ ደግሞ ሳበስባለሁ። በጣም ከአቅማችን በላይ ናቸው። ይምጡ ካላችሁ ቤታየን በመጀመሪያ ደረጃ ከኤርፖርት ነው የምንቀበላት። መጣን ነበር፣ መጣ እኮ ነበር የትኛ ጋ

ትክክል ነው። ሙስና ነው እን ምንድን ነው? ዳልቻን ቤተሰብ ነው ተማምኖ ሁሉ ነገር ስራ የጀመረው እና ማን ነው ድሮን የሚገዛለት ጭራሽ። የመጣበት ቦታ እኮ በጣም ለም የሆነ ብር ያለበት እኮ ነው። አልሰማህም? ኦሮሚያ ነው ኦሮሚያ ፊንፊኒ ነው ብያቸው፣ ንገሪያቸው። እዛ ምን አለ ደረቅ በለው። እኛ ደ እንደ የምንሰጣቸው ወይኔ አሳዝኖኝ ግን ወይኔ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ። አንቺ ግን የዛን ጊዜ አማራን የመሰለን እና በእርግጥ ያውቃሉ ትግሬ እንደነበረ መረጃውን ናገር። እኔ ግን ለምንም የማያዳምጡኝ ስለ ሀቢባም ተናግሬ አሁን አመኑኝ። እግዚአብሔር ይመስገን። አማሮች ለምንድን ነው የሚያዳምጡት? ፓስተር እዳ ዴሮ አንደርስታንድስ ዳልቻ ወር ዊድን ራይት ዴሮ አንደርስታንድስ አሁን ቤታቸውን ከፍተው ዳልቻን አስገብቶ እንደዚያ ጆከር ከአንተ ጋር ከሁለት ዓመት ከሶስት ዓመት በላይ ጓደኛ ሆነሃቸው አንበሳ እያወረድክለት ወደ ስንት እና ስንት አንድ ቀን ሁለት መቶ ሀምሳ ሺ ከሆን ስንአንተን ሲራ ቅጣል ነበር እንዴ ቀጥሬው በደሞዝ። ኦሮሞ እኮ እኛ ህዝባችን ነው። የአማራና የኦሮሞ ህዝብ ዘላለም ተጋብቶ አብሮ ይኖራል። ገባክ? ማንም እዚህ ጋር ብንሰዳደብም፣ ሀቁ ግን መሬት ላይ ህዝቡ አንድ ላይ ነው የሚኖረው። አራት ነጥብ። እነዚህ በኦሮሞና አማራ እንዲሰዳደብ የሚፈልጉ አማራ እንዲጣላ የሚፈልጉ ሰዎች ናቸው፣ ጠላት ናቸው። ገባ። በስድብ ደግሞ ፖለቲካ ይሰራል። በቃ ሰራተኛ ነው። በቃ ሁሉ ነገር የሚያስተካክለው እንደ ግቢው ሲታጠበ ላየህም፣ ጠዋት ጠዋት ግቢው ሲታጠብ አለ። በጣም ከግቢው አንተ የምትመለስ አይመስለኝም፣ አትመለስም። እኔ እዚህ የመጣሁት ለምን እንደሆነ ልንገርህ። እኔ ማድረገውን ነገር ምድረ አክቲቪስት ለማኝ የዳልኝ ማድረግ እንደማይችል ላሳያቸው ነው ይጮዋሉ እንጂ ከኔ እኩል መራመድ አይችሉም። ከኔ እኩል ክለብ መግባት አይችሉም። ከኔ እኩል መውጣት አይችሉም።